ዕለት አርብ ጥቅምት 14 ቀን 2018 ዓ ም ዜና ስትልን፣ ክቡራን ተመልካቾቻችን እንደምናምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜ አሁኑ። ከሳቱ ዜናዎች ጋር ማርቆስ ጉዳይ ሆነ። አብራችን ቆዩ። አርዕስተ ዜናዎቹን አስቀደም። የኢትዮጵያ የፌዴራል ገቢ በሶስት ወራት ውስጥ 323 ቢሊዮን ብር መድረሱ ተገለጸ። የኢትዮጵያ ከፍተኛ የመንግስት ባለስልጣናት ከአሰብ ወደብ አርባ ኪሎ ሜትር ርቀት ላይ የምትገኝ ከተማን መጎብኘታቸው ተገለጸም። ከውጭ ሁለት ዓመታትን ባስቆጠረውና የሰባ ሺህ ሰዎችን ህይወት በተቀጠፈበት የጋዛ ጦርነት ከ20 ሺህ በላይ ህፃናት በእስራኤል ጦር መገደላቸው ተገለጸ። ክብሯን ተመልካቾቻችን ወደ ዝርዝሮቹ አለፍን። በቅድመ የኢትዮጵያ ከፍተኛ የመንግስት ባለስልጣናት ከአሰብ ወደብ አርባ ኪሎ ሜትር ርቀት ላይ የምትገኝ ከተማን መጎብኘታቸው ተገለጸም። የብሔራዊ መረጃና ደህንነት አገልግሎት ኃላፊ አምባሳደር ሬድዋን ሁሴን ጨምሮ የመንግስት ከፍተኛ ባለስልጣናትና አመራሮችን የያዘ ቡድን ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘው የአፋር ክልል ቡሬ ከተማን ረቡዕ ጥቅምት 12 ቀን 2018 ዓ.ም መጎብኘታቸው ታውቋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ፣ ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት በጉብኝቱ መሳተፋቸውን የጀርመን ድምፅ ዘግቦታል። የቡሬ ከተማ ኢትዮጵያ፣ ኤሪትሪያ ና ጅቡቲ አዋሳኝ ድንበሮች ላይ በቅርብ ርቀት ላይ የምትገኝ በአፋር ክልል ውስጥ ያለች ከተማ ነች። ባለስልጣናቱ የቡሬ ከተማ ጉብኝታቸውን አጠናቀው በትናንትና ሁለት ሐሙስ ጥቅምት 13 ቀን 2018 ዓ ም ከ40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ጊርፎ በምትባል ቦታ ጉብኝት ማድረጋቸውንም መረጃዎች አመላክተዋል። በጉብኝቱ ወቅት ለአካባቢው ማህበረሰብ ና በድንበር ለሚገኘው ኃይል ስለ ቀጠናዊ አጠቃላይ ሁኔታው ግንዛቤ ና አቅጣጫ መሰጠቱን ተጠቁሟል። ይህ ጉብኝት ኢትዮጵያና ኤሪትሪያ እርስ በርስ በሚወቃቀሱበት ጊዜ የተደረገ መሆኑን የጠቆመው መረጃው ስለ ጉብኝቱ ዓላማ እስካሁን በይፋ ከመንግስት በኩል የተሰጠ መግለጫ አለመኖሩንም አክሏል። የኢትዮጵያ የፌዴራል ገቢ በሶስት ወራት ውስጥ 323 ቢሊዮን ብር መድረሱ ተገለጸ። ይህ የተገለጸው የመንግስትን የ2018 የኢትዮጵያ በጀት ዓመት የ100 ቀናት የስራ አፈጻጸም ሪፖርት በቀረበበት ወቅት ነው። የፌዴራል መንግስት በዘንድሮ የኢትዮጵያ በጀት ዓመት የመጀመሪያዎቹ ሶስት ወራት ውስጥ 323 ቢሊዮን ብር ገቢ መሰብሰቡ የተገለጸ ሲሆን ይህም ባለፈው ዓመት በተመሳሳይ ወቅት ከተሰበሰበው 152 ቢሊዮን ብር ጋር ሲነጻጸር ከፍተኛ ጭማሪ ማሳ ማሳየቱን ያመላክታል። ይህንን ያስታወቁት የፕላንና ልማት ሚኒስትር የሆኑት ዶክተር ፍጹም አሰፋ ሲሆኑ መግለጫውን የሰጡት የመንግስትን የ2018 የኢትዮጵያ በጀት ዓመት የ100 ቀናት ስራ አፈጻጸም ሪፖርት ባቀረቡበት ወቅት ነው። በበጀት ዓመቱ የመጀመሪያዎቹ ሶስት ወራት የወርቅ ኤክስፖርት 1.2 ቢሊዮን አሜሪካን ዶላር ሲያገኝ የቡና ኤክስፖርት ደግሞ 763 ሚሊዮን ዶላር ማስገኘቱን ሚኒስትሯ አስታውቀዋል። በውጭ ሀገር ከሚኖሩ ኢትዮጵያውያን በሐዋላ በህጋዊ መንገድ ከተላከ ገንዘብ የተገኘው የውጭ ምንዛሪ 2.3 ቢሊዮን ዶላር መሆኑን ጠቁመዋል። ቀጥተኛ የውጭ ኢንቨስትመንት ደግሞ 961 ሚሊዮን ዶላር መመዝገቡንም አስታውቀዋል። ከተለያዩ የኢትዮጵያ አካባቢዎች ለዶቸ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው መታገዳቸውን ተቋሙ አስታወቀም። ዶቸ ቬለ ማምሻውን በይፋዊ የፌስቡክ ገጹ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን ትላንት ጥቅምት 13 ቀን 2018 ዓ.ም በጻፈው ደብዳቤ ዶቸ ቬለና ወኪሎቹን የኢትዮጵያን ሕግና ደንብ ጥሰዋል ሙያዊ ስነ ምግባርንም አያከብሩን በማለት ወቅሷል ሲል አስታውቋል። በዚህም ከተለያዩ የኢትዮጵያ አካባቢዎች ለዶቸ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው መታገዳቸውን ሚዲያው አስታውቋል። የሚዲያ ተቋሙ በመግለጫው ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካኝነት የኢትዮጵያን ፖለቲካ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ አህጉራዊና ዓለም አቀፋዊ ድርጅቶች፣ ተቋማትና ማህበራትን እንቅስቃሴና ክንዋኔዎችን ሲዘግብ መቆየቱን አስታውሷል። እንዲሁም ከ2010 ዓ ም ጀምሮ የወኪሎቹን ቁጥር በማሳደግ በመቀለ፣ ባህር ዳር፣ ደሴ፣ አዲስ አበባ ሀዋሳ ድሬዳዋና አሶሳ በሚገኙ ዘጠኝ ወኪሎቹ አማካኝነት መረጃዎችን በማሰባሰብ ገለልተኛ ሚዛናዊና ትክክለኛ ዘገባዎችን ለኢትዮጵያ ሕዝብ ሲያሰራጭ መቆየቱን መግለጫው አመላክቷል። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን ከላይ በተጠቀሰው ቀን በጻፈው ደብዳቤ ዶቸ ቬለና ወኪሎቹን የኢትዮጵያን ህግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል መግለጫው ገልጿል። በመሆኑም ከዛሬ ጀምሮ ኢትዮጵያ የሚገኙ የዶቸ ቬለ ዘጋቢዎችን የስራ ፈቃድ ለጊዜው ማገዱን የገለጸው መግለጫው፣ ባለስልጣኑ ጊዜያዊ ያለውን እገዳ ስለሚቆይበት ጊዜ የገለጸው ነገር አለመኖሩን አክሏል። ባንክ አገልግሎቶችን በማስተዋወቅ ፈር ቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞሎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ካሽጎ የትኛውም ዓለም ሆኖ በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ የገንዘብ መላኪያ ተከፈተለ። ማስተርና ቪዛ ካርዶን በመጠቀም ከ5-20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ክብሯን ተመልካቾቻችን፣ ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባሕር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። የ ዘጠና ሁለት ዓመቱ ፖል ቤያ የካሜሩንን ሀገራዊ ምርጫ ማሸነፋቸው ተገለጸም። በገዛ ልጃቸው ጭምር ተቃውሞ የገጥሟቸው የነበረው አዛውንቱ ፕሬዚዳንት የካሜሩንን ሀገራዊ ምርጫ ማሸነፍ ችለዋል ተብሏል። የሀገሪቱ ምርጫ ኮሚቴም የ92 ዓመቱ ፖል ቢያ የካሜሩንን ሀገራዊ ምርጫ ማሸነፍ መቻላቸውን አስታውቋል። ፕሬዚዳንት ቢያ ምርጫውን አሸነፉ የተባሉት 53 ነጥብ 6 በመቶ ድምፅ በማግኘት እንደሆነ ኮሚቴው አስታውቋል። ዋና ተቀናቃኛቸው ኢሳ ባኪሪ ማግኘት የቻሉት 35 በመቶ ድምፅ ብቻ መሆኑን ኮሚቴው ገልጿል። ይህን ምርጫ ለፖል ቢያን ለስምንተኛ የስልጣን ዘመን እድል የሰጠ መሆኑ የተገለጸ ሲሆን ህገ መንግስታዊ ምክር ቤቱ በመጪዎቹ ቀናት የመጨረሻውን ውጤት በይፋ ያረጋግጣል ተብሎ ይጠበቃል። ይህ በእንዲህ እንዳለ ኑሯዋን በአሜሪካ ያደረገችው የፕሬዚዳንቱ ፖል ቤያ ሴት ልጅ አባቷ በምርጫው መወዳደራቸውን በመቃወም ካሜሮናውያን ለ92 ዓመቱ አዛውንት ድምፅ እንዳይሰጡ በይፋ መጠየቋ ይታወሳል። የፕሬዝዳንቱ ልጅ በአባቷ የ43 ዓመታት የስልጣን ዘመን በካሜሩን ደህንነት ስርዓትነት መስፋፋቱን በመግለጽ ካሜሩናውያን ለፖል ቢያ ድምፃቸውን እንዳይሰጡ የጠየቀችው ይህም በአፍሪካ ፖለቲካ ታሪክ በስልጣን ላይ የሚገኝ ፕሬዚዳንት ልጅ በይፋ ለቤተሰቧ ድምፅ እንዳትሰጡ የሚል ተቃውሞ በማሰማት የመጀመሪያዋ አድርጓታል። ድቡ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል እዚህ ስፍራ ከአልጋው ላይ ግድም ከኳሱ ጋር ትግል ከሽዋዥቤው ጋር ጩኸት ጀልባ ይኮተታል። ቤተሰብ ታውንኳ ይዞ ወደዛ ይከንፋል፣ እናቶች ይደመማሉ፣ ይፈራው ይመለሳል፣ አንድ አንዱ ለነፍሱ ሕይወት አደን ቦርሳ ያነግታል። የሕፃናቱ ዋና የወጣቶቹ ትዕይንት ድብርት ለሳቅ ቦታውን የሚለቅበት ስፍራ የማታው ካምፋይር የፍየሉ ጥብስስ ጨፈራው ሲደራ ማዱ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ ዋኝቶ የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ። ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ የምሽት ጨረቃ አእዋፋትና አበባ ሌላ ድምቀት ሌላ ዓለም፣ ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ። ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርግ ግባሻ ሸመኔት ተባብለው ተቀጣጥሮበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። ላንጋኖ አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም አዋሳ ላንጋኖ ነው ለሽርሽር እጅ ያየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮጄታ ማሪና ቢች ሪዞርት። በትንታኔ ወደምንመለከተው የዓለም አቀፍ ጉዳያችን ስናልፍ ሁለት ዓመታትን ባስቆጠረውና የ70 ሺህ ሰዎች ህይወት በተቀጠፈበት የጋዛ ጦርነት ከ20 ሺህ በላይ ህጻናት በእስራኤል ጦር መገደላቸው ተገልጿል። በአማካኝ በአንድ ሰዓት የአንድ ፍልስጤማዊ ህጻን ነፍስ የሚቀጥፍ ሲሆን ሦስት ህጻናት ለከባድ አካል ጉዳት እንደሚዳረጉም ዩኒሴፍ ገልጿል። ሰብአዊ ቀውሱ ባየለበት ጋዛ 150 ህጻናት በረሃብ ብቻ ህይወታቸው እንዳለፈም ነው ሪፖርቱ ይፋ ያደረገው። ባልደረባችን ቦጋለ ተስፋዬ የቀወሰችው ከተማ ሲል ጋዛን በናሁ ሰሞነኛ እኛ እንዴት አዘቧታል። ከጋዛ ሰማይ ስር ደመናዊ የባሩድ ጭስ ነው ተመልሶ የሚዘንበው። ያ የጥይት በረዶ ነው። ሰማዩ ነበልባል፣ ምድሩ ረመጥ። እናት የልጆቿን አስክሬን ታቅፋ ታነባለች። ልጅ ወላጆቹን በመውታቶ ብቻውን ይኳትናል። ይህ ያልተኖረ ልጅነት ነው። ወዲያ ከፍርስራሾች መሃል የሰው ልጅ ይለቀማል። እናት ልጅ አዝላ ሩጫ፣ አባትና ልጅ እምባ ወጣ፣ የቀረች የልጆቹ እናት። አዛውንቱ ፍርስራሽ ላይ ሆኖ ያነባል። ቁስለኛው ደም ለብሶ ወዲያ ይጣደፋል። አምቡላንሶች የማያርፉበት ስፍራ ጨርቅ ጥሎ እብደት ፍትህ የሌለበት ትውልድና ነገ አድባርና ቀዬ ወደ 50 ሺህ የሚጠጉ ቦምቦች ከላይ በአይሮፕላን ወደ ጋዛ የተወረወሩበት የወታደሩ እግሮች ላፍታ ይወዙ ነው። እዚህ ሮኬቶች አየር ላይ ይወነጨፋሉ። ተወርዋሪ ኮከብ የሚመስሉ ቦምቦች ቁልቁል ይምዘገዝካሉ። ድንጋይ የያዙ እጆች ከጥይ ተፈሙስ ጋር ይፋጠጣሉ። ድንገት የፍንዳታዎች ልብን ያረዳሉ። ቃታው ያለማቋረጥ አቋረጥ ይሳባል። ህንፃ በቁሙ ይከስማል። ቅልሃው ያፏጫል፣ እሳቱም ይፋጃል። አንዳይ ተጭኖ ጦርነት ይሸሻል። የገዛ ቀይ የተለቆ ስደት አማራጭ ይሆናል። ትላንትን ትዝታ ያደረገች ከተማ ከመኖር ወደ አለመኖር የተለወጠች መንደር መሰረተ ልማቶች ፈርሷል። መንገዶች ተቆፍረዋል። የሚበላ የሚጠጣ የሚላስ የሚቀመስ የለም። የህፃናትን የሲቃ ድምፅ የምታስተጋባው የግፍ ምድር በፍርስራሽ ከተማ ውስጥ ሳህን ይዘው ምግብ የሚፈልጉ ህጻናት ጋዜጣው፣ ሬዲዮም፣ ቴሌቪዥኑም፣ ማህበራዊ ሚዲያም ሁሉ ስለዚህ መካከለኛ ምስራቅ ስቃይ ያለማቋረጥ ይዘግባል። የሟች ቁጥር በየጊዜው እንደ ቀልድ ይጠራል። ታሪክ ቢተርከው ቢተርከው የማያልቆሙት ስደትና ቁስለት፣ መፈናቀልና ቤት አልባ መሆን፣ ረሃብና ጥማት። ጦርነት ማለት ምን ማለት እንደሆነ የአንደኛውንና የሁለተኛውን የዓለም ጦርነት ያላዩ ጋዛ ማሳያ ነች። የጥይት ድምጽ ከሚያፏጭበት አሸዋማ ምድር አፈሙዞች አንዳች ነፍስ ለመቅጠፍ ይደቀናሉ። ሰብአዊ ቀውስ ልምድ የሆነበት ዛሬም ድረስ መቋጫ ያላገኘው የእስራኤል ፍልስጤም፣ የሩቅ ምስራቁ የዘወትር ሰበር ዜና ከየትኛውም ስፍራ ጦርነት የሁለቱ ሰጥ አገባ የዓለምን ትኩረት ይስባል። የቁርሾ ታሪክ ዓመታትን ወደኋላ ወስዶ እስራኤል በመካከለኛ ምስራቅ የማስፈር ሚስጥር የመሬት ይገባኛል አባቶቻችን ርስት ይመለስ የፍልስጤም ግዛት መለየቶች የፍልስጤም ሀገር ያለ መሆን ሃይማኖታዊ መሰረቶች የእንግሊዝ ቁርሾ ያያናና የአረብ ሀገራት ጣልቃ ገብነት ሌሎች ሌሎች ተደምረው ለዚህ ምክንያት ሆነዋል። ሌላው የኢየሩሳሌም የባለቤትነት ጥያቄ ዋነኛ ጸባቸው ሆኖ ዛሬም ድረስ ዘልቋል። እስራኤል ዋና ከተማዬ ነች ብትልም እስካሁን ዓለም አቀፍ ዕውቅና ግን አላገኘችም። ፍልስጤማውያን በበኩላቸው ምስራቅ ኢየሩሳሌም መዲናቸው እንደሆነች ያስባሉ። የአብርሃም የቃል ኪዳን ምድር ይሏታል በአይሁድም በእስልምናም በክርስትናም ይህ የአረብ ብሔርተኞችና የአይሁድ ጽዮናውያን ያላባራው የዘመናት ሹክቻ ነው። ወትሮ የተሻለ መረጋጋት ውስጥ የነበረው የሁለቱ የያዝ ለቀቅሰት አገባ ከሁለት ዓመታት በፊት ጥንቁቅነች የምትባለው እስራኤልና አነፍናፊ ሞሳድ ሳያስቡ ያስከትለው ከሁለት ዓመታት በፊት የጥቅምት ሰባቱ ጥቃት ነበር። በሐማስ በደቡብ እስራኤል ድንገተኛ ጥቃት ተሰንዝሮ አንድ ሺ ሁለት መቶ የሚጠጉ ሰዎች ከገደለና ሌሎች 251 ካገተ በኋላ የእስራኤል ጦር በጋዛ ላይ ከፍተኛ ወታደራዊ እርምጃ መውሰድ መጀመሯን ተከትሎ እስካሁን ይኸው የ7ሺህ የሰው ልጆች ሕይወት ከሁለቱም ወገን እንደ ዋዛ ተቀጥፏል። ቤቱን ያጣ፣ ንብረቱ የተበተነ፣ ቤተሰቦቹ የት እንዳለ ይሙቱ ይኑሩ የማያውቅ ብዙዎች ናቸው። እስራኤል ይባስ ብላ ሰብዓዊ እርዳታ ወደ ጋዛ እንዳይገባለች ረሃብና ጥማቱ በዛች ምድር ላይ ነገሰ። 112 ሕፃናትን ጨምሮ 260 ፍልስጤማውያን በረሃብ አለቁ። ጋዛ ሙሉ በሙሉ በሚባል ደረጃ ወደ ፍርስራሽነት ተቀየረች። አንድ ሁለት እያለ ጦርነቱ ልባት ሳያገኝ ሁለት ዓመታት ደፈኑ። ታዋቂ ሰዎች ጣልቃ ቢገቡም ያልቆመው ግፍ፣ ፕሬዝዳንት ጆ ባይደን ሞክሮ ያልተሳካው የሁለቱ ሀገራት እርቀ ሰላም። ለሁለት ዓመታት የዘለቀውን አሰቃቂ ጦርነት ለማቆም ብዙ ድርድሮች ቢደረጉም፣ እስራኤል ላይ አያሌ ማዕቀቦች ቢጣሉም ነገሩን ሊያበርዱ አልቻለም። ሪፓብሊካኑ ትራምፕ ግን ገና ወደ ስልጣን እንደመጡ ጉዳዩ ለእኔ ተውታሉ። ትራምፕ በእስራኤልና ፍልስጤም መካከል የተከፈተውን ጦርነት በዘላቂነት ይፈታል ያሉትን ባለ 20 ነጥብ ስምምነት አዘጋጁ። ዋናውና ያልተመለሰው ጥያቄ ግን ይህ ትራምፕ ያቀረቡት የሰላም ስምምነት እስከ መጨረሻው ተሳካንበልና የፈረሰችውን ጋዛ የግንባታ ወጪ ማን ይሸፍናል? እስራኤል ወይ አሜሪካ? የፈረሰችውን የጋዛ ከተማ ፍርስራሽ ለማንሳት ብቻ 14 ዓመታት እንደሚያስፈልግ ቤቶቹን መልሶ ለመገንባት ሌሎች አስርት ዓመታትን እንደሚፈጅ መገለጹ የጋዛውያን የወደፊት ተስፋ ስጋት ላይ ጥሏል። ምንም እንኳን ትራምፕ የመልሶ ግንባታውን ጉዳይ ለኔቶት፣ አሜሪካ፣ የአረብ መንግስታትና ቀንደኛ ወዳጆቻችንን አነጋግሬ ጨርሻለሁኝ እንዲሁም የወደፊቷ ጋዛ ውብ የባህር ዳርቻ ከተማ ትሆናለች ብለዋል። በትራምፕ 20 ነጥቦች መሠረተ ልማት ይሟላል፣ ፍርስራሹ ይነሳል፣ ለኑሮ ምቹ የሥራ ዕድልም ያለባት ከተማ ትሆናለች ይላሉ። ዋነኛው ሌላ ስጋት ግን 89 ከመቶ የፈረሰችውን ከተማ መልሶ ግንባታውን ከአስርተ ዓመታት በላይ በመውሰዱ በከተማዋ የሚገኙ ፍልስጤማውያን ግንባታው እስኪካሄድ ድረስ እንዴት በምን ውስጥ ይኖራሉ? መሠረተ ልማት ውስጥ ምግብና መጠጥ ውስጥ ስንት ዓመት በእርዳታ ይቆያል? የልጆቻችን ትምህርት ጉዳይስ? የሥራ ሁኔታስ? ይህ ጋዛ እስክትገነባ ያለው የፍልስጤማውያን ስጋት ብለው በርካቶች የሚያነሱት ጥያቄ ነው። የአዲስ አበባን ከተማ ግማሽ በምታክለውና ሁለት ሚሊዮን ሕዝብ የሚኖርበት ጠባቧ ጋዛ 89 በመቶ የሚሆነው መሠረተ ልማቷ በጦርነቱ ወድሟል። ከ81 ሺ በላይ የመኖሪያ ቤት ብሎኮች ፍርስራሽ ሆነዋል። ዓለም ባንክ የጋዛንና የዌስት ባንክን ጉዳት 53 ቢሊዮን የአሜሪካን ዶላር እንደሚገመት ሲገልጽ ጋዛን መልሶ ለመገንባትም በትንሹ 70 ቢሊዮን የአሜሪካን ዶላር ያስፈልጋታል ሲል ሪፖርቱን ያቀርባል። ያቺ 370 ስኩዌር ኪሎ ሜትር ስፋት ያላት ከተማ ዛሬ 70 ከመቶ ፈርሳለች። በከተማዋ ያለው ፍርስራሽ 40 ሚሊዮን ቶን ይሆናል ተብሎ የሚገመት ሲሆን ታዲያ ይህን ፍርስራሽ ለማንሳት ብቻ በመቶ የጭነት መኪናዎች ሂሳብ እንኳን 15 ዓመት መፍጀቱና 500 ሚሊዮን የአሜሪካን ዶላር ማስፈለጉ ጉዳዩን አስቸጋሪ አድርጎታል። 70ሺ ህዝብ ህይወቱ ባጣበት፣ 200ሺ ህዝብ በቆሰለበት የሁለት ዓመቱ የእስራኤል ፍልስጤም የጋዛ ጦርነት የእስራኤል ባንክና ፋይናንስ ሚኒስቴር በጋዛ ጦርነት እስራኤል 250 ቢሊዮን የአሜሪካን ዶላር እንዳጣች ያትታል። አሁን በጋዛ 85 በመቶ የሚሆኑ ህዝብ ስራ የለውም። ትራምፕ የጀመሩት ሰላም ምን ላይ ደርስ ሲሆን መቋጫ ያልተገኘለት ጦርነት ፍጻሜ ምን ይሁን? አሁንም ክስ ላይ ያሉት ሐማስና እስራኤል ወደ ሌላ ጦርነት ያቀኑ ይሁን ወይስ ጋዛ እስከ ወዲያኛው ሌላ ተስፋ የሚደረግ ከባድ ከተማውና ተቀጥል ይሁን ጊዜ የሚፈታው ጉዳይ። እነሆ የምስራች! የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ይችላል።